አሰላሙ አለይኩም ሰላም ሰላም፣ ውድና የተከበራችሁ የቻናሉ ቤተሰቦች፣ ዛሬ ደግሞ በጣም የሚያስደንቅ አፕሊኬሽን ነው ይዤላችሁ የመጣሁት። በጣም ትወዱታላችሁ። እንዴት አድርገን በእንደዚህ አይነት ይዘት መጻፍ እንችላለን? ያለምንም ኤዲቲንግ ያለምንም ድካም በቀላሉ መጻፍ የሚያስችለንን አፕሊኬሽን ነው ይዤላችሁ የመጣሁት። ወደ አፖ ከመሄዳችን በፊት ይህንን ቪዲዮ ላይክ ላይክ ሼርና ሰብስክራይብ እያደረጋችሁ አበረታቱኝ። ወደ ቪዲዮ ያለን አፑ ይህን ይመስላል። ቢኒም ይባላል። አፑን በቀላሉ ፕላይስቶር ላይ ወይም ደግሞ አፕ ስቶር ላይ ታገኙታላችሁ። ሊንኩን ከዩቱብ ከቪዲዮ ከዲስክሪፕሽን ስራ አደርግላችኋለሁ፣ ወይም ደግሞ ከኮመንት ስራ አደርግላችኋለሁኝ። አፑ ይሄን ይመስላል። ዳውንሎድ ካደረጋችሁት በኋላ ወደ ውስጥ በእንደዚህ አይነት መልኩ እንገባለን ማለት ነው። ልክ በእንደዚህ ከገባን በኋላ ይሄን ይመስላል አፑ። መጀመሪያ ከማሳየት በፊት ከዚህ በፊት የሰራሁትን ቪዲዮ እስኪ እንየው። እዚህ ጋ ፕላይ እንረዋለን። እንደምትመለከቱት በጣም ደስ ይላል ማለት ነው። ይህንን ይመስላል ማለት ነው አፑ ዝችጋ የሎጎ ምልክት ወይም ቢኒ የምትለዋ ምልክት ለማጥፋት ብዙ አንዳንድ ሀገራት ላይ ሊሰራላችሁ ይችላል እዚችጋ አንዴ አንዴ እሷን ስትነኳት ካይማ አንዴ ክሊክ ስታደርጉባት ዋች አድስ የምትላለች እዚችጋ እሷን አንዴ ብርቱ ትልላችኋለ እሷን ስትነኳት ማስታወቂያ ታያላችሁ። ማስታወቂያውን ካያችሁ በኋላ ራሱ ያጠፋላችኋል ማለት ነው። አፑን በቀላሉ ለማሳየት እዚች ጋ የፕላስ ምልክት አለች። አንዴ ክሊክ እናደርግባት አለን ማለት ነው። የፕላስ ምልክቷን እዚ ጋ ፕሮጀክት ኔም ይለናል። ለቪዲዮ ስም እንሰጠዋለን። እዚ ጋ አሁን ዝም ብለናሁን ምሳሌ ስም ሰጥቸዋለሁ ማለት ነው። ፎርማት ይለናል እዚህ ጋር የምትሰሩት ለቲክቶክ ነው ለኢንስታግራም ነው እንዲሁም ለፌስቡክ ነው ወይም ደግሞ ለቪሞ ነው። ለፈለጋችሁ መምረጥ ትችላላችሁ ማለት ነው። እኔ እዚህ ጋ አሁን ለዩቱብ 1080 ፒክሰል በሚለው እዚህ ከላይ መርጫለሁ። እናንተ የፈለጋችሁ መምረጥ ትችላላችሁ። ክሬት ፕሮጀክት የምትለዋን ከታች አንዴ ክሊክስ ስናረግባት አዲስ ፕሮጀክት ያመጣልናል ማለት ነው። ከታች እዚህ ጋር ቴክስት የሚላለ ቴክስት እንለዋለን። እዚህ ጋር ለምሳሌ እንደ ቅድሙ ሰላም አለይኩም ሰላም ሰላም ብዬ አስገባለሁኝ ማለት ነው። ከላይ እችኛዋን ወደ ላይ አደርጋታለሁ እንደዚህ። እዚህ ጋር ከለር መምረጥ ትችላላችሁ። ከለር እዚህ ጋር የፈለጋችሁትን ከለር መምረጥ ትችላላችሁ። እኔ እዚህ ጋር አሁን አረንጓዴ ወይም ደግሞ ይህኛውን መርጫ አለውኝ እስኪ እዚህ ጋር እንደምትመለከቱት አኒሜንሽን ማስገባት ትችላላችሁ። እንዲሁም ዝች ጋ ይሄ ጽሑፉ መካከል ላይ እንዲሆንላችሁ፣ ከዚህኛው በኩል ከዳር እንዲሆንላችሁ ወይም ደግሞ ከዚህኛው ከዳር በኩል እንዲሆንላችሁ ወይም ደግሞ እዚህ ጋ ከፍ ወይም ተለቅ እንዲል ከፈለጋችሁ ጽሑፉ እዚ ጋ ትጨምሩበታላችሁ ማለት ነው። ከታች ደግሞ ድላ የሚላለ ድላ የሚለው እቺ እስኪብርቶ ምልክቷ ስትጽፍ ዘግየት ብላ እንድትጀምር ከፈለጋችሁ እዚ ጋ ትጨምሩበት አላችሁ ማለት ነው። እኔ አልፈልግም ዜሮ ዜሮ አደርገዋለሁ። ወይም እዚጋ ደግሞ ድራይሽን የሚላ ስር ድራይሽን የሚለው ደግሞ ቪዲዮው የምትጽፏ ፈጠን ብላ እንድትጽፍላችሁ ከፈለጋችሁ እዚጋ ወይ ሁለት ወይ ሶስት አካባቢ ሰከንድ ላይ ታደረጉታላችሁ። ወይም ደግሞ ዘግየት ቀስ እያለ እንድጽፍላችሁ ከፈለጋችሁ ሰባት አስር ከዛም በላይ እናንተ እንደ ፍላጎታችሁ ማድረግ ትችላላችሁ። እዚ 299 ሪጊዮ ያለውን እዚ ጋ ደግሞ ፓውስ የሚላለ እሱ ደግሞ ቪዲዮ ረዥም እንዲሆን ያደርግላችኋል ማለት ነው። እዚህ ጋ አሁን ሰከንዶቹን ስጨምርበት ራሱ እየጨመረ ይሄዳል ማለት ነው። እኔ አልፈልግም እንደነበረ ዚሮ ላይ እንዲሆን እፈልጋለውኝ። ከዛም በኋላ እዚህ ስር ከዚህ እንወጣና ስቲከር የሚላለ እዚ ጋ አኒሜሽን እመርጥለታለሁ። እዚ ጋ አድ ኢሜጅ የሚላለ ኢሜጅ ማስገባት ወይም ፎቶዎችን ማስገባት የምፈልጉ ከሆነ እዚች ጋ ስትነኩት ከጋላሪያችሁ ላይ ያስገባላችኋል ማለት ነው። ወይም ደግሞ እኔ አሁን አኒሜሽን ነው መምረት የምፈልገው እዚህ ጋ አኒሜሽን የሚላለ፣ እዚህ ጋ እችኛዋን ምልክት መርጫለው፣ እንደ ቅድሙ አይነት ቪዲዮ ለመስራት ስለሆነ እሷን ከነካውኝ በኋላ ላይ እስኪ ፕላይ ልበለው። እንደምትመለከቱት በእንደዚህ አይነት መልኩ አምጥቶልኛል ማለት ነው። እዚህ ከሆነም የፕላስ ምልክት አለች። የፕላስ ምልክት እሷን አንድ የክሊክስ አረግባት። አሁንም አዲስ ፕሮጀክት ያመጣልኛል። እዚ ጋ እስኪ አሁንም አስገባለሁኝ፣ ወደ ላይ ከፍ አደርጓዋለሁ። በእንደዚህ መልኩ ትንሽ ተለቅ እንዴ ሊንክ ያፈለግኩኝ አሁንም ይጨምርበታለሁኝ። እንደ ቀደሙ እንደፈለጋችሁ ማስገባት ትችላላችሁ። እዚህ ጋር ኮፒ ህንኑ ኮፒ ለማድረግ ከፈለጋችሁ እንደዚህ ኮፒ ማድረግ ትችላላችሁ ማለት ነው። እኔ አልፈልግም፣ እችጋ ድላይ ትለዋለውኝ። እዚህ ጋም አሁን ትንሽ ጨምርበታለሁ። ሁለት ነጥብ አምስት አድርጌዋለሁኝ። አሁንም ወደኋላ መለስና ስቲከር ብዬ አኒሜሽን እመርጥለታለሁ ማለት ነው። አሁንም ብዙ አኒሜሽኖች አሉ። እናንተ የፈለጋችሁ መምረጥ ትችላላችሁ እየገባችሁ እዚህ ጋር ሁሉም እንደምትመለከቱት አኒሜሽን ናቸው፣ ስቲከሮች ናቸው። እዝች ጋ እገባለሁኝ እስኪችን ምልክት እመርጥለታለሁኝ ማለት ነው። እዚች አካባቢ ላይ ላርጋት እስኪ አሁን ቪዲዮም ፕላይ ልበለው እንደምትመለከቱት እንደዚህ አይነት ቪዲዮ ሰጥቶኛል ማለት ነው። እንዲሁም የተለያዩ ቪዲዮዎችን በቀላሉ መስራት ትችላላችሁ ማለት ነው። በኔክስት ቪዲዮ በደንብ አብራርቼ ስለዚህ አፕ በደንብ እያሳይኋችሁ ቪዲዮ ሰራላችኋለኝ ማለት ነው። ኮመንት ላይ ጻፉልኝ። ቪዲዮ ይህንን ይመስላል። ከወደዳችሁ ለጓደኞቻችሁ ሼር እና ላይክ እያደረጋችሁ አበረታቱኝ። ባይ ባይ።